የፍጥረት ሁሉ ጌታ የሚታየውና የማይታየውን የፈጠር መላእክት ሁሉ እልፍ አላፋት አንተን የሚያመሰግኑ ለአንተም የሚገዙ አይኖቻቸው ብዙ የሆኑ ኪሩቤል፣ ክንፎቻቸው ስድስት የሆኑ ሱራፌልም፣ ጽኑዑ ክቡር፣ ልዩ፣ ፍጹም አሸናፊ፣ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ፣ የጌቶች ጌታ የጠፉ በጎችን የመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድ የላከው አንተ ነህ። ተናጋሪ ጌታ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርና አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን፣ አሁንም ካህዲ ወንጀለኛ ፊንሐስ የቤተ ክርስቲያን ልጆች እንደ በጎች በማረድ እንደገደላቸው በእሳትም የማቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ እኔ ያመንሁብህ በአንድ ልጅህም በህያው ቅዱስ መንፈስህም በመሰዊያ ክብርህም ተማጽኛአለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመና ወንድሞቼ ስለቀናሁ በአንድ ልጅህ መስቀል ጠላቶችህን ልዋጋቸው ወጣለሁና ከአለኝታዬ እንዳታሳፍረኝ፣ የማያውቁህም አምላካቸው ወዴት ነው እንዳይሉ። ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ ማህሪ ይቅርባ ሮሮ ስት ርስትህ የሆኑ ምእመናንን በካህዲያን ጠላቶች እጅ አሳልፈ አትስጥ። እኛ ወገኖችህና የርስትህ መንጋች ስለሆን ለአንተ ምስጋና እናቀርባለን፣ ምስጋና ገንዘብህ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራንን ሀገር ያጠፉት አይሁድን ገደላቸው። ብዙ ተአምራትም አድርጎ ስላደረገለት ሁሉ እግዚአብሔርም እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር፣ በታላቅ ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍለዋለሁ ለጌትነቱና ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴን ሲን ስጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግሥቱን ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለም እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር ምግቡም አምባሻና ጨው፣ የሚጠጣውም ውሃ ነው። ይህ ክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጳስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርም ደስ አሰኝቶ በፍቅር በአንድነት አረፈ። እርሱም የናግራን ሰማዕታትን ደም የተበቀለና በኋላም ንግስናውን ትቶ ዓለምን ንቆ በመመንኮስ ዋሻ ከመግባቱ በፊት የነገሠበትን የወርቅ ዘውዱንም በጌታችን መቃብር ላይ አስቀምጡልኝ ብሎ ለኢየሩሳሌሙ ሊቀ ጳጳስ አባ ዮሐንስ ልኮለታል።